ለምታዩት እውነታ ስር መሰረቱ አእምሯችሁ ነው። የምትሰሙት መረጃ፣ ያላችሁ ሐሳብ ምልከታችሁን የሚቀርጽ ሲሆን የሐሳባችሁም ጥርቅም ዓለማችሁን ፈጥሮ ታዩታላቸው። አንድን ሐሳብ በምናባችሁ ስትስሉ አራተኛው ልኬት ላይ እየተመለከታችሁ ነው። ይህንንም የሚመለከተው የአእምሯችሁ አይን ነው፣ በተለምዶ ሶስተኛው አይን ብላችሁ የምትጠሩት። በአካላዊው ዓለም ላይ የሚገለጡ ሁኔታዎች ሁሉ በአእምሯችሁ አይን አይታችሁ ከአራተኛው ልኬት ወደ ሶስተኛው ልኬት ያመጣችሁት እውነታም ነው። ታዲያ በሶስተኛው ልኬት ላይ በምናብ የሳላችሁት እውነታ በአካል ላይ እስኪገለ ለጥ ግዝፈትን በሚመለከቱስ በሁለቱ አይኖቻችሁ አይደለም እውነታም መገምገም ያለባቸው። ያንን የምናብ እውነታ በአእምሯችሁ አይን ነው ይዛችሁ መቆየት ያለባችሁ። የሬዲዮ ሞገድ ጣቢያን ስናስተካክል በዛ ባስተካከል ነው ጣቢያ ልክ የሚመጣውን ሞገድ ማድመጥ ስንችል፣ እኛም የምንገኝበት የሞገድ ልኬት ላይ ነው ሀሳቦችንና እውነታዎችን የምናስተናግደው። ህሊናችሁና ውስጠሊናችሁ በአንድ ላይ በመሆን ለምታዩት እውነታም ተጠያቂ ሲሆኑ፣ በንቃተ ህሊና ውስጥ የምታደርጉ ተግባራት ሁሉ ሀሳብንም ጨምሮ፣ ለውስጠሊናችሁ ያንን እውነታ መኖር እንደምትሹ እየነገራችሁትም ነው። ውስጠ ሊናችሁ ላይም የዘመናት ማንነትና የአኗኗር ባህል የታተመ ሲሆን ሀሳባችሁ የትና ወዴት እየወሰዳችሁ እንደሆነ መመልከትም አስፈላጊም ነው። ስለ አእምሮ ህጎች ከወራት በፊት ያስቀመጡት መጽሐፍ አለ። ይህንን አንብቡት። አዳዲስ ፒዲፎችንም እያዘጋጀው ነው። በቅርቡ ይደርሳቸዋል።